ብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንህ ወየ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ፣ በወልቃይት የጦርነትና የሰልፍ ፉከራ እየተደረገ ነው አሉ የብልጽግናው ባለስልጣን። የህወሀቱ ሹም ደግሞ የፕሪቶሪያው ስምምነት ፈርሶ ወደ ጦርነት ላለመግባት እየጣርን ነው ብለዋል። ቀዳሚው መረጃችን ይሆናል። የህዳሴውን ግድብ መጀመር የተቃወሙት የግድቡ ተሿሚ አሁን የትራምፕ ንግግር መቃወማቸው ተሰምቷል። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ ፋይናንስ ያደረግ ነው እኛ ነን ማለታቸውም ይታወሳል። በዝርዝር እንቃኘዋለን። ብልጽግና በሰባት አመታት ውስጥ በኢትዮጵያ አንድነት እና መፈቃቀርን አስፍኛለው ሲል ገለጽም። ኮሚሽነሩ በአንጻሩ መተባበርና መፈቃቀሩ የታለ በማለት ይጠይቃሉ። ትሳሙታላችሁም የብልጽግናው መንግስት ዳግም የህክምና ባለሙያዎችን እያሰረ ስለመሆኑ ተነገረም። ጠቅላይ ሚኒስትሩ ስለ ህክምና ትምህርት የሰጧቸው ዶክተሮችን የፖለቲከኞች መጠቀሚያዎች ባሏቸው ማግስት አለማቀፉ ተቋም ደግሞ መግለጫ አውጥቷል። ይህንንም ይዘናል የኢራኑ ጠቅላይ መሪ አያቶላህ ከተደበቁበት በቪዲዮ ወጡን ባስተላለፉት መልእክትም በእስራኤልና አሜሪካ ላይ ድል ተቀዳጅተናል ብለዋል። አሜሪካ በበኩሏ በኢራን ላይ በተለይም በኒውክሌር ማብላያዎቿ ላይ የፈጸምኩት ጥቃት ለ15 ዓመታት ሳቅደው የነበረ ነው ስትል ገልጻለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። መልካም ቆይታ ይሆንላችሁ። በወልቃይት የጦርነትና የሰልፍ ፎከራ እየተደረገ ነው አሉ የብልጽግናው ባለስልጣን። የህወሀቱ ሹም ደግሞ የፕሪቶሪያው ስምምነት ፈርሶ ወደ ጦርነት ላለመግባት እየጣርን ነው ሲሉ ገልጿል። ከሰሞኑ በመገናኛ ብዙኃን በመውጣት ከጠቅላይ ሚኒስትሩ ጋር እየነበራቸውን የቀደመ ግንኙነት በማስታወስ የተናገሩ ፖለቲከኞች ከአብይ ቀጣይ ካርዶች ውስጥ ወልቃይት አንዱ መሆኑንና ሳይፈታ እንዲቆይ በተደጋጋሚ መናገራቸውን ያስታውሳሉ። በቅርቡ አምስተኛ ክረምት በ ሸራ እናሳልፍም ያሉ ተፈናቃዮች ሰልፍን ተከትሎ ደግሞ ይህ የወልቃይት ጉዳይ መነጋገሪያ አጀንዳ ሆኗል። በዚህ ላይ አቶ ጌታቸው ረዳ ወደ ሁመራ ቅንተው መምከራቸው ተጨምሯል። የጠቅላይ ሚኒስትሩ አማካሪ ንግግር የፈጠረው ውዝግቡም እንደዚሁ። አቶ ጌታቸው በመድረኩ በግላቸው የማንነት ጥያቄ አለ ብለው እንደማያምኑም፣ ነገር ግን ህዝቡ የሚያነሰው የማንነት ጥያቄ በህጋዊ መንገድ መፈታት እንዳለበት እንደሚያምኑ መናገራቸውም የተሰራጨው ንግግር ግን ከአውዱ ውጭ ተቆርጦ የቀረበ ስለመሆኑ ለ መገናኛ ብዙሃን ገልጸው ነበር። ኢትዮ ፎረምም አንድ የስብሰባው ተሳታፊ የሰማው ይህንኑ መሆኑን መዘገቡ ይታወሳል። በእርግጥ አንዳንድ አካላት ተቆራርጦ የተላለፈ ያሉት የአቶ ጌታቸው ረዳ ንግግር ላይም ቢሆን እኔ ያላምንበትም ስላልኩ የሚቀየር አይደለም ሲሉ ገልጸው፣ እርሳቸው እምነቱ እንደሌላቸው ነገር ግን ጥያቄው በማህበረሰቡ ዘንድ ካለ መፈታት እንዳለበት ነው ሲገልጹ የሚደመጡት የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት እኔ አላምንበትም እያልኩም ጭምር እኔ አላምንበትም ስላልኩ አይኔን ስለጨፈንኩ ይሄ ጥያቄ ሌላ ይችላል። ሁለቱ ህዝቦች ችግሩን በሰላማዊ መንገድ እንዲፈቱ ከሚደረገው ጥረት ይልቅ የጌታቸው እየተቆረጠና ያልተቆረጠ ንግግር አስጨንቋቸው የሰነበቱት አካላት እንዳለው ሆኖም፣ የትግራይ ጊዜያዊ አስተዳደር ግን ተፈናቃዮቹ ከክረምቱ በፊት ሊመለሱ ይገባል በሚለው አቋሙ ላይ ነው። የፕሪቶሪያው ስምምነት ፈርሶ ወደ ጦርነት ላለመግባት እየጣር ነው ሲሉ የሚገልጹትም አቶ አማኑኤል አሰፋ ናቸው። አሁንም ጉዳዩ በሰላማዊ መንገድ እንዲፈታ ነው ተደጋጋሚ ጥያቄዎችን እያቀረብ ነው ያለነው ላሉት አቶ አማኑኤል ቀጣዩ እርምጃቸውን

ሶስት መንግስቲ ኢትዮጵያ ሰላማዊ መንገድ ፈረዳሪ ኢካ ተፈናቀልትን ተፈናቀልቲ ናብ መረበቶም ዝምለሱም ዕድል ጥንጭቅና ክንጥቀም ኢና ዝሰርሕ ዘለና እዚ ያ ካብ ሓንቲ መማረጢ እዩ ካብዚ ተወፂካ ኩናት እዩ ዝተገዲ ካብ ፌደራል መንግስቱ ጋር ያሉ ሰላማዊ አማራጮችን መጠቀም ወይም ሰላማዊ መንገድን መከተል ነው። ተፈናቃዮች የማይመለሱ ከሆነ የፕሪቶሪያው ስምምነት ፈርሰዋል ማለት ነው። ስምምነቱ ፈረሰ ማለት ደግሞ ጦርነት ነው። እኛ ደግሞ ወደዛ ጦርነት መግባት አንፈልግም። እንደዛ ላለመግባትን ብዙ ጥረት እያደረግን ነው። ምክንያቱም ህዝቡ ከዚህ በፊት ዋጋ ከፍሏል። ጦርነት አደገኛ በመሆኑ አያዋጣም ነው እምነታችን። የህወሀቱ ሰው አቶ አማኑኤል ባሳለፍ ነው ሳምንት በተደረገ ሰልፍ ላይ የትግራይ ብሔራዊ ጥቅሞች በሰላማዊ መንገድ ለማረጋገጥ ሁሉም አይነት ጥረት ይደረጋል ስንል በሰላማዊ መንገድ ካልተፈታም የትግራይ ክብርና ሉዓላዊነት ተደፍሮና ተደፍሮና ተወሮ ይቀራል ማለት እንዳልሆነ ሊታወቅ ይገባል ሲሉ ተሰምተው ነበር። ይህን በተመለከተ የተጠየቁት የብልጽግናው ማዕከላዊ ኮሚቴ አባልና የወልቃይት እና አካባቢዎቹም አቶ አሸተ ደምለው፣ ዘላቂ ሰላም እንዲመጣ ከተፈለገም የመውረርና የጦርነት ፉከራን ማስወገድ ያስፈልጋል። ይህንና በሰላማዊ ሰልፍ እየወጡ ጦርነት ለማወጅ ወደ ወልቃይትም ለመግባት የሚደረገውን ጥረት ግን እንታገለዋለን ሲሉ መልሰዋል። የመውረርና የጦርነት ፉከራ ይዞ ሰላማዊ ሰልፋቸው እየወጡ ጦርነት ለማወጅ ለመግባት የሚደረገው ያለው ፉከራ ግን ተገቢም ትክክልም አይደለም ብለን እናምናለን። ይሄ ለማድረግ የሚጥር የትኛውም ኃይል ያለ ምህረት እንታገለዋለን። እነዚህን ፎከሩ የሚሏቸውን አካላትን ወደ ንግግር ይምጡ ሲሉም ገልጸዋል። በሰላም ውይይት አንዱን ጠቅሞ አንዱን ጎርቶ የሚሄድበት መንገድ የለም። አሁንም ለሰላም በሩ ክፍትን፣ ለህግ ለመጣቅሙ ለመከራከር በሩም ክፍትን የህወሓት ሰዎችን እንዲህ ወደ ንግግር እንዲመጡ ጥሪ ያቀረቡትና ከነባር የህወሓት ሰዎች ጋር ከወራት በፊት ከእናቶ ጌታቸው ረዳ ጋር ደግሞ ሰሞኑን የተነጋገሩት አቶ አሸት ደምለው ከዚህ በፊት ግን የፋኖ ኃይሎችን ከትግራይ ሰዎች በተለይም ከወያኔ ጋር ስለሚነጋገሩ ጠላቶቻችን ናቸው ማለታቸውን ልብ ይሏል። አሁን ከደመኛ ጠላታችን ካልነው ወያኔ ጋር የሚነጋገሩ ሀይላት ተፈጥረዋል ማለት ነው። ይሄ በውል ማየት ያስፈልገናል። ቢወያይ ቢወያይ አማራ ነጻ ወጣለሁ የሚል ኃይል እንዴት ከወያኔ ጋር ይወያያል ከወያኔ ጋር የሚወያይ የትኛውም ኃይል ጠላታችን ይሄ መደምደም አለበት ብልጽግና ባለፉት ሰባት ዓመታት በኢትዮጵያ አንድነትና መፈቃቀርን አስፈኛለው ሲል ገለጽም ኮሚሽነሩ በአንጻሩ መተባበርና መፈቃቀሩ የት ነው በማለት ይጠይቃሉ። ያለፉት የብልጽግናው ሰባት ዓመታት የኢትዮጵያውያን ማህበራዊ ሴቶች በእጅጉ የተጎዱበት በህዝቦች መካከል እርቅ ሳይሆን መገዳደል የተሰበከበት ስለመሆኑ እምብዛም ምስክር የሚያሻ አይሆንም። ህዝብን በወረፋ እየፈረጁ መንግስታዊ ዘመቻ መክፈት ደጋግሞ የታየ ነው። በኢትዮጵያውያን መካከል እንደ ህዝብ መጥተዋልና እንደ ህዝብ ሊጠማቸው የሚል አዋጅ የተሰማውም በብልጽግናው ዘመን ነው። እንደ ብልጽግናው ሰባት ዓመታት ኢትዮጵያውያን እርስ በርስ በጦርነት ተጫርሰው የሚያውቁበት ዘመንም አልተመዘገበም። ህዝብን፣ ኋላቀር፣ ማህበረሰብን ካንሰር፣ ዜጋን የቀንጅብ፣ ወጣትን ሽብርተኛና ጽንፈኛ፣ ህብረተሰብን አረም የሚሉ መንግስታዊ ስያሜዎች ተሰጥተው ሚሊዮኖች ይጋደሉ ዘንድ የተደረገውም በዚሁ ዘመን ነው። በኢትዮጵያ የቆዩ የማህበራዊ ትስስሮች ይበጠሱ ዘንድ አንዱ ጠቋሚ ሌላው ተጠቋሚ ሆኖ ሰዎች ጎረቤቶቻቸውን ጭምር ሲያሳስሩ የታየውም በብልጽግናው ዘመን ነው። የብልጽግናው ባለስልጣናት ግን ለሶስት አስርት ዓመታት ጫንቃችን ላይ የነበሩ ሰዎችን አራግፈናቸዋል ያለፈው ሰባት ዓመትም የፍቅርና የአንድነት የመተባበር እንዲሆን አድርገነዋል ሲሉ ይሰማሉ። ያለፉት ሰላሳ ዓመታት በኢትዮጵያውያን መካከል መተማመንን ሳይሆን ጥርጣሬን፣ ፍቅርን ሳይሆን ጥላቻን፣ መዋደድን ሳይሆን ግራቀኝ መቆምን፣ ይቅርታን ሳይሆን ቂም በቀልን ሲያስተምሩን የነበሩ በትውልድ ውስጥ እንዲሰር ሲያደርግ የነበሩ አካላት ከኢትዮጵያ ጫንቃ ላይ ተወግደው ያለፉት ሰባት ዓመታት ወንድማማችነት፣ አብሮነት፣ ፍቅር፣ መተሳሰብ፣ መተባበር በብዛህነት ውስጥ የደመቀ ኢትዮጵያዊ አንድነት እንዲለመልም እንዲጠናከር ያደረግንበት የታሪክ እጥፋት ስለሆነ በርግጥ እንዲህ ያለው የብልጽግናውን መተሳሰብ ፍቅርና አንድነትን የት ይሆን ያለው ብለው የሚጠይቁ የሀገሪቱ ዜጎች ቁጥራቸው ጥቂት አይደለም ከነዚህ ውስጥ ደግሞ የጠቅላይ ሚኒስትሩን የምክክር ኮሚሽን የሚመሩት ፕሮፌሰር መስፍን አራያ አንዱ ይሆናሉ የብልጽግና ሰዎች የመተባበር ሀገርን ፈጠርነው ሲሉ እሳቸው ደግሞ የት ነው ሲሉ ይሰማሉና አሁን ያ መከባበር በየደረጃው አለው ወይ አሁን እኮ ሃይማኖታችንና መሪያችን ይሄ ሞባይል ሆኗል። ስለዚህ ወደ ትልቅ ችግር እየገባን ነው ማለት ነው። ስለዚህ የኢትዮጵያ ተስፋ አሁንም ቢሆን ሀገራዊ ሽማግሌዎች እና የሃይማኖት መሪዎች አባቶች ናቸው። አገዛዙ ዳግም የህክምና ባለሙያዎችን እያሰረ መሆኑ ተነገርም። ጠቅላይ ሚኒስትሩ ስለ ህክምና ትምህርት የሰጧቸው ዶክተሮችን የፖለቲካ መጠቀሚያዎች ባሏቸው ማግስት ዓለም አቀፉ ተቋም መግለጫ አውጥቷል። የሀገሪቱ የጤና ባለሙያዎች ከመንግስት በላይ ኑሯችን ያስፈራናል በሚል የጀመሩት እንቅስቃሴም በአገዛዙ ላይ ያሳደረው ተጽዕኖ ከፍ ያለ ነው። ተቃውሞ አነሱብኝ ያላቸው የህክምና ባለሙያዎችን ለማነጋገር የተያዘው ቅድም ሁሉም የህብረተሰብ ክፍል ተወካይ የተባሉትን በመጥራት በቤተ መንግስት ጭምር በማስተናገድ እስከ ለሀገር እንዲደረስ ማስገድዷል። ጠቅላይ ሚኒስትሩ እነዚህን ባለሙያዎችን ማንም መጠቀሚያ የሚያደርግ የግንዛቤ ደረጃ ላይ ያሉ አድርገው ቫይረስ ያሏቸው ፖለቲከኞች መጠቀሚያ ስለመሆናቸው ሲገልጹ ተሰምተውም ነበር። የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ ማያቁ ኔሽን ቢልዲንግ ምን እንደሆነ ማያቁ ሳይንስ ሙዚየም የሚሆን ሀይ ስኩል ሁሉን ነገር ከደሞዝ ጋር ብቻ የሚያያይዙ ከእለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። አንድ ቫይረስ ወደ ሰው ልጅ ገብቶ ጥቃት ለመፈጸም የመጀመሪያ እንቅስቃሴው መግቢያ መንገድ ነው እና ቫይረስ አታስገቡ ወደ እናንተ? ጥያቄያቸውን ግን ፎርወርድ ማድረግ ምን ችግር የለ። የጠቅላይ ሚኒስትሩ አማካሪና የጤና ሚኒስትሯ ከሃምሳ እስከ አንድ መቶ ሰዎችን ትወከሉባቸኋላችሁ በሚል ቃል ከገቡ በኋላ በሁለት ሰው ብቻ ትወከላላችሁ ያሏቸው የባለሙያዎች ንቅናቄ አባላት ግን ክህደት እንደተፈጸመባቸው ጠቅሰው ሳይገኙ ስለመቅረታቸው ማሳወቀው ነበር። በእርግጥ አዳራሹ ውስጥ የተገኙ የሕክምና ባለሙያዎችንም ቢሆን አምስት መቶ ዶክተሮች ቢሄዱም ህዝቡ መኖሩን ይቀጥላል የሚል የመሪ መልስ ተሰጥቷቸው ነበር። ይህ በእንዲህ እንዳለ አገዛዙ አሁንም ሐኪሞችን እያሰረ ስለመሆኑ ታውቋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ንቁ ተሳታፊና የባህር ዳር ዩኒቨርሲቲ የመጨረሻ ዓመት የማሕፀንና ጽንስ ስፔሻሊስት ዶክተር ዳንኤል ፈንታነ መታሰሩንም የንቅናቄው አስተባባሪዎች ይፋ አድርጓል። ትናንት በባህር ዳር በመንግስት ኃይሎች ተይዞ መወሰዱንም አክሏል። ዶክተር ዳንኤል የታሰረው የጤና ባለሙያዎች የተሻለ ክፍያ፣ የተሻለ የስራ ሁኔታና ሌሎች ጥያቄዎቻቸው እንዲመለስላቸው ካሳለፍነው ግንቦት አራት ጀምሮ በሀገር አቀፍ ደረጃም የቀረበውን ጥያቄም ማንሳቱን ተከትሎ ነው። የኢትዮጵያ ባለስልጣናት የጤና ሰራተኞቻቸውን ግልትን ማቆም እንዳለባቸው ደግሞም ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች ባወጣው መግለጫ ላይ ይፋ አድርጓል። አንድ የኢንተርኔት የጤና ጥበቃ ሰራተኞች ቡድን ከግንቦት መጀመሪያ እስከ ሰኔ መጀመሪያ ድረስ ብቻ 148 የጤና ባለሙያዎች ኢትዮጵያ ውስጥ መታሰራቸውን ለሰብአዊ መብት ተከራካሪ ድርጅቱ ሂውማን ራይትስ ዎች አሳውቆም ነበር። አምነስቲ ኢንተርናሽናል ደግሞ ይህ አሃዝ ከ200 በላይ ስለመሆኑ መግለጹ አይዘነጋም። አይደለም የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላታሻ ባድር በሰጡት መግለጫም የኢትዮጵያ መንግስት የጤና ጥበቃ ሰራተኞቹ ስራቸውና ደህንነታቸውን በተመለከተ ለሚያጋጥማቸው ስጋት ምላሽ ከመስጠት ይልቅ ጨቋይ ዘዴዎችን መጠቀምን መርጧል ብለዋል። መንግስት የኢትዮጵያ ጤና ባለሙያዎች ማህበር ላይ የጣለውን እገዳ እንዲያነሳና የጤና ጥበቃ ሰራተኞችን ማጥቃት እንዲያቆምም ሲሉም ነው ላታሻ ያከሉት። የህዳሴው ግድብ መጀመርን የተቃወሙት የግድቡ ተሿሚ አሁን የትራምፕ ንግግርን መቃወማቸው ተነገረም። ከሰሞኑ የአሜሪካው ፕሬዝደንት የህዳሴው ግድብ ፋይናንስ ያደረግነው እኛንን ማለታቸው የሚታወስ ነው። የህዳሴውን ግድብ ኢትዮጵያውያን በራሳቸው ሀብት ጉልበትና አቅም እዚህ ያደረሱት መሆኑ ቢታወቅም 65 በመቶ የግድቡ ግንባታ ተጠናቅቆ የተረከቡት የብልጽግና ሰዎች ግን የህዝቡን ተሳትፎ ሲያራክሱ ነው የሚታወሱት። በ2015 የመጀመሪያ ሳምንት ግድቡን ጨርሰን ሪባን እንቆርጣለን ከማለት ወደ 2018 እናጠናቀቃለን ወደሚል የተሸጋገሩት ጠቅላይ ሚኒስትሩም የህዝቡን አስተዋጽኦ ያጣጣሉትን በመጀመሪያዎቹ የስልጣን ዘመናት እንዲህ ባለመልኩ ነበርም። ዕዳሴን ከጀመርን ጀምሮ ከዲያስፖራ ከባለ ሀብት፣ ከመምህር፣ ከሰራተኛ፣ ከምናምን፣ ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው እዛ ያፈሰስ ነው። ግን አሁን መቶ ቢሊዮን ገደማ ደርሷል። ኢምንት ናት ማለት ነው ቴን ፐርሰንት እንዶ ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። ከዛ በኋላ ባለው ጊዜ ጠቅላይ ሚኒስትሩ የግድቡን የድርድር ሂደት ለምዕራባውያን ገቢያ ማቅረባቸው ዶናልድ ትራምፕ ግብጽ እንዴት እንዲሰራ እንደፈቀደች ከጀምሮ አላውቅም አሁንም ታፈነደዋለች እንዲሉ አድርጓቸው ነበር። ከአንድ ሳምንት በፊት ባሰራጩት የጽሁፍ መልእክት ደግሞ ኢትዮጵያ እየገነባች ያለችው ግዙፉ ግድብ በጅልነት በአሜሪካ ፋይናንስ የተደረገ ነው፣ ይኸው ግድብ ወደ ናይል የሚፈሰው ውሃን በከፍተኛ ደረጃ እንዲቀንስ የሚያደርግ ነው ማለታቸው አይዘነጋም። ይህን ተከትሎ ከአገዛዙ ሹማምንት በኩል የተሰጠ ምላሽ ግን አልነበረም። እናም ኢትዮጵያውያን የራሳቸው ተፈጥሮዊ ሀብት በራሳቸው አቅሜ ማልማት ጥረታቸው ኢምንት ነው ተሳትፏችሁም ዝቅተኛ ነው የሚሉ መሪዎች አሏቸውና የተጠራጠሩ ጥቂት አይደሉም። እንዲያም ሆኖ የግድቡ ግንባታ ከ14 ዓመታት በፊት ሲጀመር ተቃውሞው ግን ደግሞ በተቃወሙት ግድብ ላይ በቅርቡ ሹመት የተሰጣቸው የማስተባበሪያ ምክር ቤቱ ኃላፊ አረጋዊ በረሄም የትራምፕን አስተያየት የተሳሳተ በሚል ምላሽ መስጠታቸውን ዓለም አቀፍ የመገናኛ ብዙሃን ዘግበዋል ይህ ግድብ በዜጎች ና በመንግስት ትብብር እየተሰራ ያለ ነው ስለሆነም የትራምፕ ጽሑፍ መሰረተ ቢስ ነው በማለት ነው እኒህ የአብይ አህመድ ሹሜ የተናገሩት ከአራት ዓመት በፊት የህዳሴው ግድብ መገንባትን ይቃወሙ እንደነበር ከኢትዮ ፎረም ተጠይቀው ለዚህ ማረጋገጫ ሰጥተው እንደነበርም ይታወሳል ከዚህ በፊት እርስዎ ውጭ ሀገር በነበሩበት ወቅት የህዳሴው ግድብ ግንባታ ሲከናወን ከህዳሴው ግድብ ግንባታ እንዳይከናወን ስብሰባዎችን ይቀሩ ነበር ብዙም አይደግፉት ነበር የሚሉ አካላት አሉ፣ እና አሁን ደግሞ የዛ ግድብ ማስተባበሪያ ምክር ቤት ጽሕፈት ቤት ዳይሬክተር ተደርገው ነው የተሰሙት። ልክ ነህ። ሲጀመር የህዳሴው አዋጅ ስሰማ መነሻው ምንድን ነው? ለምን አሁን ሆነ? ለምን አሁን ታወጀ? ከታወጀስ እንዴት ነው ተግባር የሚሉ የሚሉት ጥያቄዎች ሳነሳ በቂ መልስ አላገኘሁበትም ነበር። ለዚህ ነበር የተቃወሙ። በእርግጥ ዶክተር አረጋዊ ከወራት በፊት የህዳሴው ግድብ ተጨማሪ ሰማንያ ቢሊየን ብር ያስፈልገዋል፣ ይህ የሆነበት ዋነኛው ምክንያት ደግሞ ወቅታዊው የውጭ ምንዛሬ ማሻሻያ ሳቢያ ነው ሲሉ ተናግረው ራሱ ብልጽግና በኮሚኒኬሽን ሚኒስትሩ ለገሰ ቱሉ በኩል ክዷቸው ነበር። አሁንም የትራምፕን አስተያየት በተመለከተ የሰጡት ምላሽን የአራት ኪሎ ሸሚዎቻቸው ይህ መንግስታዊ አቋም አይደለም ብለው ሊክዷቸው የሚችሉ ስለመሆኑ የሚጠበቅ ነው። የኢራኑ ጠቅላይ መሪ አያቶላ ከተደበቁበት በቪዲዮ ወጡ። ባስተላለፉት መልእክትን በእስራኤል አሜሪካ ላይ ድል ተቀላጅተናል ብለዋል። አሜሪካ በበኩሏ በኢራን ላይ የፈጸምኩት ጥቃት ለ አምስት ዓመታት ያቀድኩት ነው ስትል ገልጻለች። የኢራኑ ጠቅላይ መሪ ከሳምንት በኋላ በቪዲዮ መልእክታቸውን አስተላልፏል። የኢራኑ ጠቅላይ መሪ አያቶላ ሀሊ ኢራን ለአሜሪካ ፈጽሞ እጇን እንደማትሰጥ የተናገሩ ሲሆን የሀገሪቱ ጠቅላይ መሪ መልእክት ሲያስተላልፉ ከሳምንት በኋላ ያሁኑ ለመጀመሪያ የመጀመሪያ ጊዜ ነው። አያቶላህ ይህንን የተናገሩት በቪዲዮ በተቀዳና በኢራን መንግስታዊ ጣቢያ ቴሌቪዥን በተላለፈ ስርጭት ላይ ነው። ሆሚኒ በቪዲዮ መልእክታቸው እንደገለጹት አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒውክሌር ማበልጸግ ወይንም ከኒውክሌር ኢንዱስትሪ ጋር ፍጹም የሚገናኝ አይደለም ብለዋል። በጦርነቱ አሜሪካ ምንም አላተረፈችም ያሉት የኢራኑ ጠቅላይ መሪ በእስራኤልና አሜሪካ ላይ ድል ተቀዳጅተናል ሲሉም የሀገራቸው ህዝብንም እንኳን ደስ አላቸው ብለዋል። ጠቅላይ መሪው አሜሪካ በቀጥታ ጦርነት ውስጥ የገባችው የጽዮናዊው አገዛዝ ሙሉ በሙሉ እንደሚወድም ስለተሰማት ነው። ነገር ግን አሜሪካ ምንም አላተረፈችም ሲሉም አክለዋል። በጽዮናዊው አገዛዝ ላይ ስለተጎናጸፍነው ድል እንኳን ደስ አላቸው ሲሉም በመልእክታቸው ላይ ጠቅሰዋል። የኢራን ህዝብ አንድነቱን አሳይቷል። ህዝባችን አንድ ድምፅ ያለው ነው የሚል መልእክትም አስተላልፏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን እጅ እንድትሰጥ መጠየቃቸውን የጠቀሱት ሆሚኒም አስተያየታቸው ለአሜሪካው ፕሬዚደንት አንደበት በጣም ትልቅ ነው በማለት ተችቷል። ሆሚኒ ያክለውም እንደ ኢራን ላለ ታላቅ ሀገርና ህዝብ እጅ ስጡ ማለት ስድብ ነው። እጅ መስጠት የሚለው ቃል በመዝገበ ቃላችን ውስጥ ያለምን ብለዋል። ትራምፕ በዚህ አጋጣሚ አንድ እውነት እንደገለጡ የጠቀሱት ሆሚኒ አሜሪካውያን የኢራን እስላማዊ ሪፐብሊክን መቃወም ገና ከጅምሩ ሲቃወሙ መቆየታቸውን አክሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የተፈጸመው ጥቃት ምን እንዳደረሰ ባልተለመደ መልኩ አጋኑ አቅርበውታል ሲሉም ተችቷል። ይህንን ማድረግ ያስፈልጋቸው ምክንያት ግልጽ ነበር የሚሉት ሆሚኒ አሜሪካ ያጋነነችበት ምክንያት እውነቱን ለማጣመም እንደሆነ የሰማቸው በሙሉ ይረዳል ብሏል። ኢራን በቀጠናው ከሚገኙ የአሜሪካ ቁልፍ የጦር ሰፈሮቿ በአንዱ ላይ ጥቃት መፈጸሟን አስታውሰው ይህንንም ለማሳነስ ሞክረዋል ሲሉን ያቀረቡት አሜሪካ በበኩሏ በኢራን ላይ የፈጸምኩት ጥቃት ለ15 ዓመታት ያቀድኩት ነው ብላለች። አሜሪካ ኦፕሬሽን ሚድናይት ሀመር በሚል ስያሜ በኢራን ላይ የፈጸመችውን ጥቃት ለ15 ዓመታት የታቀደ እንደሆነ የገለጹት ደግሞ የሀገሪቱ ጠቅላይ ኤታማዦር ሹም ጄኔራል ዳን ኬን ናቸው ጄኔራሉ ሀገራቸው የተጠቀመችባቸው ቦንባዎች ከመሬት በታች በጥልቀት ለተገነባው የፎርዶ ኒውክሌር ጣቢያን ለማጥቃት እየተነደፉ የታቀዱ በመጨረሻም ጥቃት የተፈጸመባቸው ስለመሆናቸው ገልጿል አሜሪካ ባንከር በስተር የተሰኘው ቦምቧን የሰራችው የፎርዶ የኒውክሌር ማብለያ ለማጥቃት እንደሆነም ነው የገለጹት የይዞታው ሁለት የአየር መተላለፊያ ቋሚዎች ተመተዋል ያሉት ኤታማዦር ሹሙ ይህንንም ኢራናውያን ጥቃቱን ለመከላከል በግንባታዎች ለመሸፈን ሞክሮ ነበር ሲሉ ተከታተሏል ሁለቱ የአየር መተላለፊያ ቋሚዎች በመጀመሪያ ጥቃት ሲመቱም ከላይ ሸፍኗቸው የነበረው ግንባታ በመውደሙ በዚህም አምስት ተጨማሪ ቦምቦች ከመሬት በታች ውስጥ ገብተው በይዞታው ላይ ፈንድተዋል ብለዋል አሜሪካ ኢራን ከመሬት በታች ጥልቀት ያለው የኒውክሌር ይዞታ እየገነባች ስለመሆኗ መረጃ የደረሳት ከአመታት በፊት እንደነበርም አስረድቷል የአሜሪካ መከላከያ ስጋት ቅነሳ ኤጀንሲ መኮንን ፎርዶን ለአስራ አምስት ዓመታት ሲያጥነው እንደነበርም ገልጿል የተወደዳቸው የኢትዮ ፎረም ቤተሰቡ ዜናዎች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።